እንግዲህ ዛሬ ደሬ ከነ ሰላም ሰላም አልጋ ላይ ማርታ ያዘችው እጅግ በጣም ያሳዝናል። ሁሉም ነገር ይፋ ወጣ። ደረጀ አሁን ሰላምና እንዲሁም ዳጣዬ ተኝተው ሰላም ዳጣን ግንባሯን እየሳመቻት ሲያይ ሂዶ ከዳጣ ኋላ ቁጭ በማለት ዳጣዬን እየዳበሰ ካለም አሁን ሰላምና ደረጀም እንግዲህ ሌላ ግንኙነት እንዳላቸው ልጁ እየደረጀ መሆኑን ወይዘሮ ማርታ በእጅጉ አረጋገጠች። ሰላም አልጋ ላይ በመያዙ እጅግ ከምንም በላይ ተናደደች። ይህ ነገር ዳጣም የሰላም ልጅ ናት ማለት ነው በማለትም ምክንያቱም ዳጣን ስትስማት የእናትነት መሆኑን አረጋገጠች። ደረጀም ዳጣን ሲንከባከብ እና በዚህ ሁኔታ ሲያገኛት ከምንም በላይ ወይዘሮ ማርታ እውነትም አቢጌል እውነቷን ነው፣ ሐቅ ነው የምትናገረውም የምታደርገውም፣ አለች። ሰላም። ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርት ይዘመተናል። እንግዲህ ዛሬ ደሬ በእጅጉ ተዋርዷል ማለት ነው። ደሬ ባላሰበው ሰዓት ሰላምና እንዲሁም ዳጣየን እክላሳቸው ገብተው አብረው ተኝተው ተቃቅፈው እንዲሁም ደግሞ ዳጣን ሰላም ግንባሯን እየሳመቻት ደሬ ዘው ብሎ እነ ሰላም መኝታ ክላስ እንደለመደው ሲገባ፣ አሁን በእጅጉ ከቅርብ ርቀት በመከታተል ወይዘሮ ማርታ ዘው ብላ አብረው ገባች። እናም የሚያደርገውን ነገር እስከምታይ ከበር ላይ ተለጥፋ በቀዳዳ ማስተዋል ጀመረች። ወይዘሮ ማርታ አሁን ላይ ደረጀ ተኝታችኋል እንዴ አለ። አዎ ግን ደግሞ ዳጣዬ እንቅልፍ ወስዷታል። እኔ አልወሰደኝም ብላ ሰላም ዳጣ ሳመቻት መቻት እናትና ልጅ ስታስቀኑ አለ። የዚህን ሰዓት ሰላም ደነገጠችና አለ በፈጣሪ እንዳሰማ ጋርሽ አለች። አ ጋርሽነቱ እኮ በቤተሰቡ ፊት ነው ደሬ ብለሽ ጥሬ አላት። ከዛም ከት ብላ ሳቀኝ ደስ ሲል ሙሉ ሆን በቃ አይደለም ሰላምዬ አላት። ይህ ሁሉ ማርታ እየተመለከተችና እያዳመጠች ነበረ። በጣም አሁን አንድ ወንድ አንድ ሴት አሉ፣ ለእኔ በተለይ አሉኝ አለችው። እጅግ በጣም ደስ ይላል ሰላምዬ፣ የእውነት የሚሰማኝ ስሜት ከባድ ነው። በእርግጥ ዳጣ ምንም የምታውቀው ነገር የለም። እናቴ በህይወት አለች እያለ ደጋግማ ትጠይቀኛለች። እኔ ደግሞ ለሱም ጊዜው ቅርብ ነው እያልኩ ነው የምመልስላት። እንዳጣ በጣም ታሳዝናለች፣ በእጅጉ ተጎድታለችም አላት። ይመስገን ፈጣሪ ከዚህ ሁሉ መከራና ስቃይ በኋላ አሁን ሙሉ ስለሆንኩኝ ልጄን አምጥቶ ሁለተኛ ስለተካልኝ፣ አንተም ደግሞ እንደ ሌላ ወንዶች የራሶች ጉዳይ ብለህ ስላልጣልከኝ እጅግ ፈጣሪዬን ከልቤ አመሰግነዋለሁ አለችው ሰላምዬ የኑሮ ሁኔታ ሆኖብኝ እንጂ አንቺ እኮ ይሄ አይገባሽም ለአንቺ ለየት ያለ ህይወት ነው የሚገባሽ ግን ደግሞ እመኝኝ ሁሉም በጊዜ ይስተካከላል አንቺ ብቻ በሰላም ውለጅልኝና ልጆችሽን ይዘሽ የምትረጋግበትንና እንደ ልብሽ ወጥተሽ ገብተሽ ራስሽ አዘሽ ብታገኝ በልተሽ ብታጭ ተኝተሽ የምታሳልፊበትን ቤት ያንቺ አደርጋለሁ እመኚ፣ ሰላምዬ አላት። ችግር የለውም ይደረስለታል። ለፈጣሪ ምን ይሰጠዋል? የፈጣሪ ጥበብ ነው እዚህ ደረጃ ያደረሰን፣ አለች ሰላምም። አሁን ወሬው ይብቃ፣ ምክንያቱም ዳጣዬ ከነቃችና ከሰማችን ሌላ ችግር ይፈጠራል። ስለዚህ እንደዚሁ ጸጥ እንዳልን እኔም ይህ ወደ ውስጥ ያለው የሌላ ሰው ልጅ ነው እንዳልኩኝ፣ እንቀጥል። ከዛም ህይወታችንን ደግሞ ቀሪውን ወደፊት እናየዋለን፣ አለች። ይህን ጊዜ ወይዘሮ ማርታ ዘው ብላ በሩን በርግዳ በመግባት ምን ምን እያረክ ነው? እዚህ ምን እየሰራህ ነው? ምን እስያላችሁ ነበር? አለች። ደረጀ ደንግጦ ተርበተበተ። ሰላምም እስዬ ምንም አላልንም እዚህ ምን አባታችሁ ሰበሰባችሁ? ጉድ ጉድ ጉድ! አብጌል ለካ ዝም ብዬ ነው የምወርድባት። ዝም ብዬ ነው ማሰቃያት። ውስጧ የሚነግራት እውነታውን ነው አለች። አረትዬ እንደምታስቢው አይደለም፣ እንደምታስቢው አይደለም። ዳጣን ራሷን አሟት ለዛ ነው አለች። ምን ጭራሽ ፊት ለፊቴ የካድሽ ነው? የሰማሁትን ጆሮዬን ነው ማመን ያለብኝ ወይስ አንቺ የምታወሪውን? ሰላም አለቻት እትዬ፣ እውነት የሰሙት ምንድን ነው ስትልም ማርቴ እውነቷን ነው። ምን እያልሽ ነው? ዳጣን አማስ ስለነበረ ያደራ ልዥን ብዬ ነይ ራሷ ላይ የሆነ ፎጣ አድርጌላት ብያት ነው አላት። አረ ባክህ እንደዛ ነው እንደ ደሬ አምና አለው እኮ በጣም ብላ ወይዘሮ ማርታ ተናዳ ከክላሳቸው ወጣች። እንግዲህ ጉድ ሆን በማለት ሁሉም ተበታተኑ። ዳጣም ተንቅልፏ ተነስታ ምን እየሆናችሁ ነው? ምንድን ነው? እዚህ ምን ሰበሰባችሁ? አለች ዳጣዬ፣ አሞሽ ነበረ አለቻት። አረ እኔ ደህና ነኝ ሰላምዬ ስትልም ዳጣ እዚህ መተን አንቺ ጋር አሞሽ መስሎን፣ በቃ ጋርሽ ምንም ተሰብስበን ነበረ። ማርታ ደግሞ አንድ ጋ ስታይን በጣም ተናደደች። ነገሩን አስቀይሽ አለቻት። ሰላም ምን ምን እያላችሁ ነው? እሺ አንቺና እሱ ምን ታደርጋላችሁ ብላ ጠየቀች። ምንም አላደረግንም፣ አንቺን ያመመሽ መስሎ የመጣ ነው አለቻት። እንግዲህ አቢጌል የጠረጠረችው ነገር እውነት መሆኑን መቶ ፐርሰንት ወይዘሮ ማርታ አረጋገጠች። ግን አሁንም የወይዘሮ ማርታ ትግስት የተለየ ነው። ጸጥ አለች፣ ነገሩን እፍን አድርጋ። ደረጀ ውልሽ ማርቲ እያሰብሻለሽው ነገር ትክክል አይደለም። እኔ አደራ ልጅ የመሆነች ብዬ ግለት አላት ስትለይ ነው የሄድኩት ሐኪም ቤት እንዲወስደት እና ሕፃን ልጅ ናት አፍ የላትም አትናገርም ይሄናሞኛል ብለ ብላ አለችው። አይ ራሴን ራሴን እያለች ያው ታውቂያለሽ ዳጣ መድኃኒት መውሰድ አትችል ሐኪም ቤት ሂጂ ስትባል ደህና ነኝ ተሽሎኛል የምትል ልጅ ናት አላት። ለማንኛውም ሁሉም ነገር ሰምቻለሁ በቅርቡ እውነት አወጥቶ የምናየ ይሆናል፣ አለችው። ስለምንድን ነው የምታወሪው? ማርቲ አታምንኝ እኔ እንደዛ አይነን ነገር አደለም ከሰላም ጋር ከማንም ጋር፣ ባንቺ ላይ ምንም ነገር አላደርግም። ያየሹው የሰማሹው ነገር የተሳሳተ ነው፣ ጆሮሽ ላይ አቃጭሎብሽ ነው እንጂ አላት። እሽ ደሬ፣ አትጨናነቅ አለችው። ሁሉም ከዚያ ክላስ ሲወጡ አብጌል በቅናት እንጭርጭር በማለት የተነሳ አሁን ሰላምን ጉሮሯን አንቃ፣ አንቺ ምን ነበር ስታደርጉ የነበረት? የፈራውን ነገር እውነት ነው እንዴ? አለቻት። ምንድን ነው የፈራሽው አለይ ሰላምም። ከዛም ምን አቅልሻለሁ አባዬ ከእናንተ ጋር ምን ይሰራል? እችስ ደግሞ ዱርዬ ከአንቺ ከእሷ መኝታ ጋር ምን ልትሰሪ ሂደሽ ነው? አለቻት። ይኸውልሽ አባትሽ የሄደው የአደራ ልጅ የምንሆነች ብሎ ነው። ምክንያቱም ዳጣ በጣም አሟት ራሷን ግለት ነበራት። ለዛ ነው የሄድነው እንጂ ለሌላ ነገር አይደለም። ምን እያልሽ ነው አለቻት። በሞተች ስትልም በስማም፣ አንቺ ለሰው ጥሩ ነገር አታስቢም እንዴ? አረ ጥላቷ ይሙት፣ ምን አደረገችሽ አለ። ዝም በይ ድሃ፣ ጭራሽ ደግሞ መልስ ትመልሽልኛለሽ እንዴ? እዩልሽ በቅርቡ መነቃቅሬ ያላስወጣውሽ እንደው አንቺንም እሷንም እኔ አብጌል አይደለሁም እሺ አለች። አሁን ሰላም ለናታን ሄዳ ነገረችው። ናታንም ይኸውልህ ናታን እኔና ጋሼ ዳጣ ራሷን ትንሽ አሟት እዛ ሄደን ነበረ። በዛም ተከታትላ አብዬን ለወይዘሮ ማርታ ነገረቻት። አሁ ወይዘሮ ማርታ ደግሞ ከበረሆን አዳምጣ መጨረሻ ላይም በሩን በድንገት ከፍታ ገብታ ምን እየሰራችሁ ነው? ተይዛችኋል እህያለች ጮኸችብን። በጣም ይደብራል እውነት አለች እና እንግዲህ ሰላም ማለቃቀስ ጀመረች። ሰላምዬ ስለምንድን ነው የምታዋሪው? በቃ ታያት ፈጣሪ ሆይ አብጌል እንደሆነች ማሰቢያዋን ተነጥቃለች። በቃ ጤነኛ አደለችም። እውነት እንደ ሰው የሚያስብ አእምሮ የላትም። እና ማትና ደጃንቻ አታልቅሽ እና እንዳጣ ደህና ናት፣ ደህና ናት። እኛ ሞታለች ብለን ስንጨነቅ እሷ እያቀለደች ነው አለችው። እሺ በቃ አብጌልን እንደኔ ታያት አለናታል። እንግዲህ አቶ ደረጀ ለማሳመን በጣም ከብዶታል። ከንፈሩ ሁላ ይንቀጠቀጣል፣ ምላሱም ተኮለታተፈ። አንተ ሰውዬ ምንድን ነው እንደዚህ የሚያደርግ ምን ያለበት ዝላ አይችልም ይላል ያገሬ ሰው ተሳሳትኩ እንዴ በአበላጅ ልነከስ ነው ማለት ነው ወይስ ተነክሻለሁ ነው የሚባለው አለችው ማርታ አረ ማርቲ ስለ ምንድን ነው የምታወሪው በፈጠረሽ እንዴት እንደዚህ ማደርግ ሰው ነኝ እንዴ እኔ አላት ከዛም ወጥቶ አምሽቶ መጣ ምናመሸ ቆየህ አለችው ምን ላደርግ ሲላትም ይውልሽ አይ ጠጥተ ተመታ፣ እንደው ብዬ ነው አለችው። ወንዶች እኮ ወደው አይደለም የሚጠጡት፣ እና ሚስቶቻቸው ሚስት ሲያገቡ ነው የሚጠጡት። ለምን? አለችው። ከዛም ተረት ተረተላት። ይውልሽ አንድ ባለትዳር ሚስት አገባ። ከዛም ሰክሮ መጣ። ሚስትየዋ መኑና ነው፣ በጣም ሰከረ፣ አመመው። እሺ ስትሰክር እናት ምንድን ነው የሚሰጡ? አለችው እኔ እናቴ ጋር ስኖር ሰክሬ አላውቅም። ሚስት ታገባ በኋላ ነው የሰከርኩት አላት። አለት ሲላትም፣ ምን እና ባጭሩ ሚስቶች ናቸው የምታሰክሩን የምታቃጥሉን እያልክ ነው አለችው። አዎ እንደዛ ነገር በማለትም ፍራሹን ጥቅልል ብሎ ታኛ። አዎ ማርታ እኔ ደሬን ሌላ ቦታ እንዲሄድ ገፋ ብቻ ወይም ጨቅጭቀዋለው እንዴ? እንዴት እንደዚህ ሌላ ይቻለ በማለት የውሃ ወይዘሮ ማርታ እንግዲህ ውስጧን በጥያቄ ማፋጠጥ ጀመረች። ነገር ግን ዋናውና አሳሳቢው አሁን ያው ሙሉ ለሙሉ ሰምታ ጆሮዋ ላይ እንትን ባይልም የሆነ ጥርጣሬዋ አብጌል እውነቷን ነው ልበል ወይስ ምንድን ነው አይኔ ያየውልመን ተያያለች ታራሷ ጋር ሞግድ ጀምራለች። ቻናልን ሰብስክራይብ ያድርጉ።